ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ በዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እና ላይክ፣ ሼር እንዲሁም ደግሞ የደውል ምልክቱን እንግዲህ በማጥቆር ቤተሰቡኑ ማለት ነው። ነባር ቤተሰቦች ሼር ላይክ በማድረግ እንግዲህ ቻናሉን አበረታቹኝ። ስለምታበረታቱኝም እጅግ በጣም አድርጌ አመሰግናለሁ። በፅናት ድራማ ዛሬ በክፍል ሰባ ስምንት መተናል ማለት ነው እንግዲህ የኪራና የናሆም እናት ልጅ ልጅ እያሉ እንግዲህ ተመልክተናቸዋል ማለት ነው። ኪራ እጅጉን በጣም ሴት ልጅ መውለድ እንደሚፈልግና እና ጽናትን ወለጂ እያለ እንግዲህ ተመልክተናል በዛውም እንግዲህ ልዩ የሆነ ፍቅራቸውን እንግዲህ እያጣጣሙ ይገኛሉ ማለት ነው እናም እንግዲህ የፍቅር የፍቅራቸውን ፍሬ የትዳራቸውን ፍሬ እንግዲህ ማፍራትን እንደሚፈልጉና ልጅ መውለድ እንዳለባቸው ኪራ እንግዲህ በተደጋጋሚ እንደውም ህፃን ህፃን ሲያጫውተው ሁሉ ነበር። አሁን ካላመጣሽ አሁን ቆንጆ የልጃችን የመጫወት ልክ እንደሱ አይነት ልጅ እንድትወልድልኝ ይፈልጋለው በማለት ጽናትም እንግዲህ እኔ መውለድ የምፈልገው ወንድ ልጅ ነው፣ ኪራ እኔ ሴት ነው የምፈልገው በማለት እንግዲህ ጽናት እንግዲህ ሁለቱም የአምላክ ስራዎች ናቸውና ሁለቱም ይምጡልን፣ ያስፈልጉናል እያለች እንግዲህ ስታወራውም ተመልክተናል፣ ማለት ነው እንግዲህ። የትዳር መሰረቱ ለትዳር ለቤት ድምቀት እንግዲህ ልጅ ነው እና በዚህ አጋጣሚ ጥሩ ነገርም እንግዲህ አስጨብጠውን ለኛ ማለት ነው። በሌላ በኩል ደግሞ ናሆም እንግዲህ ከእናቱ ጋር በሀይለ ቃል፣ እንግዲህ የናሆም እናት ልጅ መውለድ አለባችሁ የሚባለውን ነገር እንግዲህ የመራዊትን ነገር አጥብቃ ይዘዋለች ማለት ነው እናም መቼ ነው የምትወልዱት? ምን አዲስ ነገር አለ? በማለት እንግዲህ እጅጉን በጣም እየተከታተለቻቸው ትገኛለች ማለት ነው። አሁንም እንግዲህ በሀይለ ቃል እናቱን ሲያናግራት ተመልክተናል ማለት ነው። ሁለተኛ እንደዛ አይነት ጥያቄ እንዳትጠይቂኝ፣ ለመራዊትም ደውለሽ እንዳትናገሪ በማለት እንግዲህ እናቱን በኃይል ቃል ሲያናግራት እናትየዋም እንግዲህ ተናዳ ስልክ ጆሮ ላይ ዘግታበት ተመልክተናል። ይህንን የምታየውና የምትመለከተው መራዊትም እንግዲህ ለምንድን ነው ከእናት ጋር እንደዚህ፣ እንዴት እናትህን እንደዚህ ብለህ ታናግራት አለቅ፣ አሁን ደውል እና ይቅርታ ጠይቃት እያለችም እንግዲህ መራዊትም ስታናግረው ተመልክተናል ማለት ነው። በሌላ በኩል ደግሞ እንግዲህ ሰናይትና ክብሮም እንግዲህ እጅግን በጣም ክብሮን እባክሽ እድሉን ስጭኝና ቀረቢኝ እያላትም የጓደኝነትን ጥግኔ ላሳይሽ ልካስሽ እያላትም ተመልክተናል ማለት ነው። እሷ ግን እንግዲህ እሱ እድሉን ስጭኝ ሲላት በፍቅር መንገድ ነው ያሰበችው። ነገር ግን ክብሮም እሷን ማከም ይፈልጋል። እኔ የተሳሳተ መንገድ ላይ ሆነሽ ማየት አልፈልግም፣ ከአንቺ የሚፈልገው ነገር የለኝም እናም እንግዲህ በማለት እንግዲህ ጥሩ ጓደኛሽ አድርግኝ ሲላትም እንግዲህ ነገሩን ቀለል አድርጎላታል። ነገር ግን ሰናይት አእምሯዋ ላይ እንግዲህ ተስሎ ያለው ነገር የእህቷ ታሪክ ነው እና በዛ ላይም ደግሞ ቀን ከሌሊት እህትየዋ እየደወለች ስለምታስጠነቅቃት ሰናይት እጅጉን በጣም ታማለች። እናም እንግዲህ ጥሩ የሆነ ሕክምና ያስፈልጋታል። ይህንን የሚመለከተው እንግዲህ ክብሮም እየተጨነቀላትም እያሳሰበውም የሰናይት ነገር ተመልክተናል ማለት ነው። ምክንያቱም እኔ ሰው ትክክለኛ ያልሆነ መንገድ ላይ ሆኖ ማየት አልወድምም ሲል እንግዲህ ልተውሽ አልችልም፣ እባክሽ አትራቂኝ፣ እድሉ ስጭኝ እያላትም እንግዲህ ሲለምናትም ተመልክተናል። በነገራችን ላይ ፍቅር የሚመጣው እንግዲህ የሰው ልጅ ካለው አቀራረብ ሁኔታ አንጻር እንጂ እንዲህ ቶሎ ብሎ እንግዲህ ሊይዝ አይችልም። እናም እንግዲህ አሁን ላይ ክብሮም በኖርማል ቅረቢኝ ምንም ከአንቺ የምፈልገው ነገር የለም፣ በማለት እንግዲህ እያባበላት ይገኛል ማለት ነው። እንግዲህ ጽናት እና ኪራም እንግዲህ እያወሩ ነው እና በሌላ በኩል ደግሞ ጽናት እንግዲህ እጅግ በጣም እያሳሰባት ያለው ነገር ያው ስለ ክብሯ ነው። እሱንም ነገር እንግዲህ ዛሬ አንስታ ኪራ እንግዲህ በቃ እኔ ላአባባ እውነቱ እናገራለሁ በመጀመሪያ እንግዲህ እንደደፈርኩሽ ሲልም እንግዲህ ልታስጨርሰው አልቻለችም፣ ማለት ነው የጀመረውን ንግግር እኔ አንተን በክፉ ማንም ሰው እንዳነሳክና ስለ አንተ መጥፎ ነገር እንድል አልፈልግም፣ በማለትም እንግዲህ ጽናትዬ ካላት ፍቅር አንጻር እንግዲህ ኪራን አስጠንቅቀዋለች ማለት ነው። ኪራ ግን በቃ እንደዚህ ስትጨነቂ ማየት አልፈልግም ለአባባ የሆነውን ነገር እናገራለሁ ብሎ ነበር። ነገር ግን ጥሩ ምላሽ እና ጥሩ ነገር አይፈጠርም በማለት እንግዲህ ጽናትዬ አይቻልም ብለዋለች ማለት ነው። እሱም ነገር እጅግ በጣም እያሳሰባት ነው። ኪራም እንግዲህ በቃ አባባ ሞሽረውን ሲድሩን ሲልም ነበረ እጅግም በጣም ደስ የሚል እንግዲህ ከነ ኪራ ቤት እንግዲህ የጽናት አባት ወደዛ እነሱን እንግዲህ ሻንጣቸውን ሸከፍ አድርገው እንግዲህ ጓዛቸውን ጭነውላቸው ገጠር አስገብተው እንግዲህ በወግ በማድረግ ጽናትና ኪራን እንደሚሞሽሯቸው በቅርብ ቀን እንግዲህ ምንም ጥርጥር የለንም፣ ማለት ነው። እንግዲህ የጽናት አባት ራሳቸውን እያዘጋጁና እየተዘጋጁ ነው ያሉት። ነገር ግን ጽናትና ኪራ ካልሆነ ቶሎ ይጥሩን እንጂ ጽናትም እንግዲህ እኔ እኮ ካላገባሁኝ ካልተጋባን ሰማንያ ካላሰርን ልጅ መውለድ አልችልም እያለችም ነው። እናም እንግዲህ ኪራም በቃ ላባባ ደውለን ቶሎ ይዳሩና ብለን እንንገራቸው ሲልም ተመልክተናል ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ አሁን ጽናት ያለችው ነገር እጅግ በጣም ደስ ይላል። ምክንያቱም እዚህ ጋ ከትዳር በኋላ ነው ልጅ ምናምን መምጣት ያለበት ብላለች። የጋብቻ ውል የሚባል ነገር አለ። እናም እንግዲህ በሌላ በኩል ደግሞ እንግዲህ የናሆም እናት የናሆም እናት እንግዲህ ከጋብቻ ወይንም ደግሞ ሰማንያ ሳያስሩ ልጅ ካልወለዳችሁ እያለች እንግዲህ እየተከታተለቻቸው እየተጣላቻቸው ትገኛለች ማለት ነው። እናም እጅጉን በጣም ደስ የሚል ጊዜም እንግዲህ አሳልፏል ፅናት እና ኪራ ማለት ነው። መራዊትና ናሆምም እንግዲህ ወተወክ እያደረጉ እየተዝናኑ እያቀፋትም እያዘላትም እየተንከባከባት ተመልክተናል። እንግዲህ ሰናይትና ኪራም እንግዲህ አንድ ላይ ተቀምጠው አንዳንድ ነገሮችን እያወሩ ነበረ። ነገር ግን ኪራ በተናገረው ንግግር ሰናይት እንግዲህ ከፍቷታል ማለት ነው እንግዲህ አኩርፋ ወደ ቤቷም ሄዳ ክብሩም እንግዲህ በጣም ሲያስብም ሲተክዝም ነበር ኮሰረቴ የት ሄደች ኮሰረቴ ምን የጠፋቸው ሲልም ነበር እንግዲህ ወደ ስራም አልሄደችም ነበር እና አሁን ነበር በዚህ ሰዓት ነበር የምትሄደው እኮ እንዴት እስካሁን አልሄደችም እያለ እጅጉን በጣም ሲያሳስበው ነበር ኪራና ጽናትም ሆነው እንግዲህ ከክብሩ ሰናይትን ያያችሁ እያለም እንግዲህ እየፈለጋትም እያፈላለጋትም ተመልክተናል ካልሆነ ካልሆነ ግን በቃ እኔ ይዛው ሄጄ ቤቷም ቢሆን ሄጄ አያት አለው ጠይቃት አለው ምኑን አንድ ሆነ ሲልም ነበረ። እንግዲህ ውጭ መንገድ ላይ ስጠብቃት ነበር፣ አሁን ነበር እኮ ስራ የምትገባው ነገር ግን እስካሁን አልመጣችም እያለ እንግዲህ እጅግን በጣም አሳስቦት ተመልክተናል ማለት ነው። እናም እንግዲህ ጠብቋት ጠብቋት አልመጣ ስትል እንግዲህ ክብሮም እንግዲህ ወደ ስናየት ሄዶ መኖነሽ ነው እያለም ሲጠይቃት ተመልክተናል ማለት ነው። እንግዲህ ሰናይት የመከፋት ባህሪ ያለባት እጅጉን በጣም ይብሳታል። እናም እንግዲህ ሰው በትንሽ ነገር ከተናገራት ታምራለች። እህቴ እኮ ያለችው ነገር እውነት ነው፣ ሰው እንደሚያስከፋኝና ሰው ደስታዬን እንደሚነጥቀው አስጠንቅቃኝም ነበር እያለች እንግዲህ ከራሷም ጋር ትነጋገራለች ማለት ነው በእንደዛ እንዳለ ብቻ የጽናት ድራማ የክፍል ሰባ ስምንት እዚ ላይ አይተናል ተመልክተናል ማለት ነው። እናም እንግዲህ ፅናት እና ኪራ በቅርብ ጊዜ እንግዲህ ገጠር ሂደው በገጠር ስታይል እንግዲህ እንደሚሞሸሩ እና የጽናት አባት ለኪራ እና ለፅናት ጥሩ እና ልዩ የሆነ እንክብካቤ በወግ በማድረግ እንደሚያደርጉላቸው ምንም ጥርጥር የለኝም ማለት ነው። ኪራና ፅናትም እንግዲህ ይሄን ነገር እንግዲህ እየተመኙትና እየናፈቁት ይገኛሉ ማለት ነው። እናም ወደፊት እንግዲህ ይህንን አብረን የምናየው ይሆናል። የገጠር እንክብካቤ የገጠር ሰርግ እጅግ በጣም ደስ ይላል። ባህሉን የጠበቀ ወግ ማድረጉንም የጠበቀ ነገር ነው እና ሁሉም ሰው የሚወደው የሚጓጓለት፣ የሚናፍቀው ነው። እናም እንግዲህ የፅናትና የኪራን ሰርግ ስናይ እኛም ሰርጋችንን ገጠር ባደረገው ብለን እንግዲህ የምንመኝበትንም ታይም ነው የሚያስመጣው ማለት ነው። እና ውድ ቤተሰብ አርማ የተመልካች ለዛሬ የነበረን ቆይታ ይህን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ባላችሁበት ሰላማችሁ እዝት ይበል ላይክ እና ሼር ሰብስክራይብ አይረሳ ማለት ነው። እናም እንግዲህ በጣም ይቅርታ ላለው አላስፈላጊ የሆኑ ድምፆች ጫጫታዎች ገብተውብኛል። መንገድ ላይ ስለሆንኩኝ ነው እንግዲህ ጊዜን ለመጠቀም ያክል ምቹ ያልሆነ ቦታ ላይ ነው እንደዚህ ቪዲዮ እየሰራሁ ያለሁት ማለት ነው። እንግዲህ አላስፈላጊ የሆኑ ድምፆች ስለገቡት በጣም ይቅርታ እያልኩኝ እዚህ ጋ ለዛሬ ያለኝን ቆይታ አበቃለሁ። በቀጣይ ክፍል እስክንገናኝ ባላችሁበት ቸር ሰንብቱ፣ ውድና የተከበራችሁ ቤተሰቦቼ። ባይ ባይ፣ በቀጣይ እስክንገናኝ